ማለት እንታዋወቃለን። እንደ አትቀልድ፣ እንጂ ጀማል የምን ጀማል ነው? ኬት ታውቀኛል? አዎ፣ አትቀልዳ። ምን እየፎገድከኝ ነው እንዴ? የሁለት ሚስት ተከታታይ ሲትኮም ድራማ ስፖንሰሮች ኢትዮ ሳዳት አረቢያን መጅሊስ፣ ኢትዮ የመኒ ሄርባል ሜዲስን ናቸው። አንዴ ይሄ ጀማል አይደል እንዴ? አሚና ክፍለ ሀገር ሄደዋል አላለችኝም። ታዲያ እዚህ ምን ይሰራል? ጀማል፣ ጀማል፣ ጀማል፣ ጀማል አንተ ጀማል። አይሰማም እንዴ ጀማል? አንተ ስትጠራ ሰማም እንዴ? ደጋግሜ ይጠራው እኮ አኔ ነው የምጠራው። አዎ ማለት እንተዋወቃለን እንዴ አትቀልድ እንጂ ጀማል፣ የምን ጀማ ጀማል ነው? ከየት ታውቀኛለህ? አቡ አትቀልዳ ምን እየፎገድከኝ ነው እንዴ? ደሞ እንዴ ያላችሁ ሰው መዝረፍ ጀመራችሁ አይደለ? ሌባ አንተ ያማሃል እንዴ? ጀማል አይደለ እንዴ? ይኸውልህ፣ ሰውዬ ሌላ ነገር ከመፈጠሩ በፊት ካጠበይ ዞር በልልኝ። እንዲህ አይነት ለይብልነት እናቃታለን። ፋራ አደረከኝ እንደ ሌባ። ደግሞ ጀማል የምትለውን ነገር እዛ ሄደህ ፈልግ። ዞር በልልኝ፣ ወደዛ። ምን ይላል ሰው ሁሉ ታመመ እንዲ እኔ ነኝ እሱሱን የታመመው ቆይ ጀማል ክፍለ ሀገር ሄዷል አላለችኝም እንዴ? ታዲያ እዚህ ምን ይሰራል? ማን ነው የታመመው? ቆይ እኔ ነኝ ወይስ እሱ? ወይ ነኝ ወይ ነኝ ነኝ። ክፍለ ሀገር ሄጄ እንዳይሆን አዲስ አበባ ነኝ ክፍለ። ይቅርታ እናት እናት ይቅርታ። አቤት የት ነው ያለነው አሁን? ሰፈሩን ነው ቤተል ነው ምን ነው? ቤት ጠፍቶ ነው ወይስ ለከፋ መሆኑ ነው? ኧረ አልጠፋኝም፣ ለከፋም አይደለም። አዲስ አበባ ነን አይደል ክፍለ ሀገር አልሄድም አቦ ወደ እዛ ለራሴ ደብሮኛል ሙድ ይይዛል እንዴ የምሬ ነው ሙድ እያዝኩ አይደለም አዲስ አበባ ነን ምናልባት ምን ክፍለ ረስቼው ክፍለ ሀገር ከሄድኩ ብዬ እኮ ምን ይታወቃል ሊያደርጉት ይችላሉ እኮ ምን ኧረ እባክህ ጭራሽ ከመንግስት ጋር ልታነካካኝ በልቻው ጭራሽ ሰላይ ይላኩብኝ እንዴ ምንድን ነው የምታወሩ ግራ ገባኝ እኮ እንዴ እኔ እኮ ምን ሆናለች ብዬ ነው ስጠፊ ሱቅ ድረስ የመጣሁት። ወይ ለካ አልነገርኩሽም። ልጅቷ እኮ ክፍለ ሀገር ብላ ከሄደች በኋላ ምንም አንድ ቀን እምርፍ ብዬ ተቀምጬ አላውቅም። እንዴ ልጅቷ ሄደች? እንዲያባረርሻት? ወይ እንደዛ እንኳን አይደለም። አጎቴ ታመዋል፣ ሂጂ ሊያቸው ስትለኝ፣ ምንም ማድረግ አልቻልኩም። ፈቀድኩላት። ባለፈው ታማው ሊታከሙ መጥቷ ነበር። እንዴ እባክሽ፣ የቤት ሰራተኞች መውጣት ሲፈልጉ የሩቅ ዘመዳቸው ትዝ ይላቸዋል። እንሂድና እንጠይቅ ነው የሚሉት። ወይ እንደዛስ አይመስለኝም። ከሄደች በኋላ እናገራታለሁ። አጎቴው ታመዋል እንደዛ ከሆነ ጥሩ። ታዲያ የቤቱም የውጭም ስራ ቢዚ አድርጎች ነው የጠፋሹ? ቀላል፣ በጣም ነው ያደከመኝ የምታይ፣ ምንም አልቻልኩትም። አይዞኝ ጓደኛ፣ እና ምሽ መጣላለች አለችሽ? እሺ እስካሁን አልነገረችኝም። ብቻ ቶሎ ብትመጣልኝ አሪፍ ነበር። ውይ የውጭውንም የቤቱንም ስራ መስራት እኮ በጣም ነው የሚያደክመው። እኔ የቤቱ ብቻ እንዲካደከመኝ ካደከመኝ አስቢ አንቺ። ጎሽ አንቺም ከተረዳሽኝ አንድ ነገር ነው። በዛ ላይ ጀማል እራሱ ቤት የለም። ምን ነው እሱም ክፍለ ሀገር ከትላንት ወዲያ ነው የሄደው። ደግሞ የእሱ አጎት ምን ሆኑ ማክሽ? እሱ ለስራ ነው የሄደው እቃ ለማምጣት። ወይ የኔ ጓደኛ ብቻሽን ባዶ ቤት ታቅፈሽ ነው ያለሽው። እኔ እና ለአጤነት እንዴት ይዞሻል። አረሱ ከሄደ በኋላ ቤት ሂጄ አላውቅም እና ምን ሩጋ ነው ያለሁት። አዎ ይሻልሻል። ባዶ ቤት ምን ትሰሪያለሽ? እና ጀማሽ ስራ እየሰራ ነው አልሀምዱሊላህ። በትንሹም ቢሆን ገባ ወጣ እያለ ነው። አይ በጣም ጥሩ ግን፣ እንዴት ክፍለ ሀገር እንዴት ፈቀድሽለት? ምን ማድረግ እችላለሁ? አትስራ ቤት ቁጭ በል አለ ነው። ቢሆንም ባሎችን ለቀቅ ማድረግ ጥሩ አይደለም። አመላቸውን እያወቅሽ አስጠንቅቄም ቢሆን ልኬዋለሁ እንጂ፣ እኔም ቢሆን እንደሄድ አልፈለግኩም ነበር። እሱማው ግን በረጅም ገመድ አድርገሽ ብትለቂውም የተፈታ መስሎት አጉል እንዳይሆን ብዬ ነው። አማራጭ የለኝም ባክሽ። ውይ፣ እንዴ ተጠፋፍተና፣ ስንት ወሬ ያመለጠኝ ደግሞ። የምንፈልጎ ነው የሚደውልልኝ። ማን ነው? መኑር ነ ሄላው፣ ሄላ። እህቴ። የምን እህቴ ነው? እንደ ትላንቷ መሻለው ልትል ብቻ እንዳይሆን። ምንም ብትል አልሰማህም። አረ ለሱ አይደለም እና ታዲያ ምንድን ነው እንዴ? ቆይ ጀማል ክፍለ ሀገር ሄዷል ብለሽኛ ነበር እንዴ? አዎ ምንድን ነው፣ ረስታው ድጋሚ ልጠይቀኝ ነው? እረ አይደለም። ታዲያ ከመቼው ተመለሰ ብዬ እኮ ነው። ማለት የት ነው የምታየው ደግሞ? እንዴ አሁን እዚህ ሰፈራ ይችው ሆነዋ። ጤነኛ አይደለም እንዴ ሰውዬ? ወይ ተሳስተ። አንተ ክፍለ ሀገር ሄደ እንዳው? እረ አልሄድኩም እኔ። እራሱ እንደዛ መስሎኝ፣ ብታይ ሰው ስጠይቅ አልሄድክም አሉ አረጋገጡልኝ። ጭራሽ እኔ አልበቃ ብሎ መንገደኛ እያስቆምክ ስራፋውን ስፈታ ጀመርክ። እቺ አይቼዋለሁ እያልኩሽ በዓይኔ በብሌኔ አይቼዋለሁ እያልኩ ለምን አታምኚኝም? ሚና ደግሞ ጠርቼ ሳዋረው እኔ ጀማል አይደለሁም ልዘርፈኝ ነው እንደ አንተ ሌባ ብሎኝ ጥሎኝ ሄደ። ኧረ ጥሎ ሰው ነው ያጋጠመ እንዴት ሌላ መንገደኛ ቢሆንማ ይሄኔ አናትህን ብሎ ነበር የሚገላገለ። አሁን ስራ አታስፈታኝ። አይቼዋለሁ እያልኩሽ ረመኝኝ አንተ ጭራሽ ከመርሳት በተጨማሪ እዚህ ከተማ የሌለ ሰው ማየት ጀምርሃል። በልቻው ቀልደኛ። ቆይ እኔ ነኝ፣ ሰው ነው የታመመው። ግራ አጋቡኝ እኮ። አይ መኑ ምንድን ነው? ሰላም አይደለም እንዴ? አረ መኑር እያለ ምን ሰላም አለ? ምን ነው የትላንቷ አልበቃ ብሎት ጭራሽ ደውሎ አሁን ደግሞ ጀማል እናየው እኮ ነው የሚለው። የቱ አንቺን ጀማል እና ሌላ ማን ጀማል አለ? እንዴት ሆኖ? እኔ ከየት አውቅለታለሁ? አየሁት ነው የሚለው። ከክፍለ ሀገር መጥቶ እንዳይሆን። አንቺ ደግሞ ከሱ በሽ እንዴ? ሳይነግረኝ እንዴት ነው የሚመጣው? ያው ሰርፕራይዝ ለማድረግ ነው። ጀማል ነው ሰርፕራይዝ የሚያደርገኝ? ምን ያንሰዋል እሱ? አዎ ብዙ ጊዜ ሰርፕራይዝ አድርጎኝ ያውቃል። ግን የእሱ የሚገርመው ችግር ውስጥ በመግባት ነው። እኔ ሰርፕራይዝ ነው ያደርገኝ? አንቺ ደግሞ አታስቂኝ። እስኪ ለማንኛውም መኖር ልክ ሊሆን ይችላል ብዬ ነው ምን እሱ ልክ ይሆናል። ትናንት እዛ ለማደር ቤሄላልጉዱ ነው የሰማሁት። ምነው ናው ኧረ ተይ፣ አምሽቶ ነው የሚገባው። በዛ ላይ ደግሞ ቤቱን ብጥብጥ አድርጎታል። ሚስቱ ከኔ ደብቃ ነው እንጂ ለመመለስ በጣም አስቸጋሪ ሰው ሆኖ ነው የጠበቀኝ። ደግሞ እኮ ዋሸኛል። ዛሬ ብቻ ነው ያመሸሁት ብሎ እና የሰው ነው ጀማልን አየሁት የሚለው እንዴ ምንድን ነው? ወይኔ ጉድ ሆንኩልሽ! እንዴ ተረጋጋ፣ ምንድን ነው? ኧረ ምን እረጋጋለሁ? እ አሁን ቆይ ምንድን ነው የሚሻለው? እንዴ ቆይ ምን ሆነህ ነው? ለሚሆን ከሆነ ተረጋግታ አስነግረኝ። ምን እረጋጋለሁ? በቃ አበቃልኝ። ቆይ ምንድን ነው? ስራ ፍለጋቢ ለስራ የቀጠረኝ ሰው ጋር እየሄድኩኝ አልነበር እና ምን ሆነ? ይህ የተመታ ሸይጣን የሆነ ልጅ መንገድ ላይ ሲሄድ አላገኘኝም። ማንን ያገኘው? ኧረ ተይ፣ ማንነው ንገረኝ። እንዴ ይህ ሸይጣን ምን ኑር ተብዬ ነዋ መንገድ ላይ እኮ ነው የተገናኘ ነው ይ መኖር አገኘህ አዎ አውቄው ነበርኩ ከትላንት ጀምሮ ውስጤ ጥሩ ነገር እየተሰማኝ አይደለም አት ውጣ ብዬ ነበር እኔ እኮ እዛ ምን ይሰራል ብዬ እንጂ እኮ ተጠቅቄ ነበር እየሄድኩት ይህ ሸይጣን ግን እንዴት እንዳየኝ አላውቅም? አይ ጀማል እንደው ስራው ቢቀርስ እሺ አሁን ምን ተሻለን እኔ አላውቅም ብቻ መንገድ ላይ እያሯሯጠ ሊያናገረ ይሞክራል ጭራሽ አናግረዋል እሺ ምን አልከው እኔ ጀማል አይደለሁም ልዘርፌ ነው እንዴ ብዬ ሰድቤ አባረርኩት ምን አይነት ጣጣ ነው ብቻ ያ በሽታው ተነስቶበት ተነስተውበት እንዲራሳው ዱአ ማድረግ ነው። አዎ እባክሽ፣ እኔም በቃ ትንሽ ተስፋ ያደረኩት በሱ ነው። ወይ ጣጣ ደግሞ መኖርን አላም ነውም። እኮ አንዳንድ ጊዜ ሆን ብሎ እኛን እየተከታተለን ነው የሚመስለኝ ነው እንጂ እዛ ቦታማ ያለ ምክንያት አይመጣም። እየተከታተለኝ ቢሆን እንጂ አሁን በቃ ምንም ማድረግ አንችልም። ተረጋጋ። በቃ ከዛ በኋላ ደግሞ ትንሽ ቆይታ ሚና ጋር ትደውልላታለህ እንዴ። ቆይ ለምን ብዬ ነው መደውለው? አየኝ ብዬ ነው መደውልላት? እስኪ ተረጋጋ ለምን አየኝ ብለህ ትደውልላታለህ? ዝም ብለህ ለሰላምታም ቢሆን ዝም ብለህ ደውልላት። አረ ባል ደውልላት፣ ይሻለኛል ዝም ብል እ ይኸውልህ ጀማል፣ ተረጋግተህ ምንም እንዳልተፈጠረ ነው ትደውልላታለህ። ያለበለዚያ ዝም ካልክና እሱ ደውሎ ካናገራት፣ ካለበለዚያ ደግሞ መኖሩን አምና ነው ጥርጣሪ ውስጥ የምትገባው። እሱማ። አዎ፣ ስለዚህ በቃ አሁን ተረጋጋ። እሷ ደግሞ የመኖሩን ባህሪ በደንብ ስለምታወቅ እርግጠኛ እስካልሆነች ድረስ ልታምነው አትችልም። እሺ በቃ ኢትዮ የመን የባህል ሕክምና ማዕከል ለዚህ ፕሮግራም ስፖንሰር በመሆኑ ደሳ ይሰማዋል። በድርጅታችን ውስጥ ከምንሰጠው አገልግሎት ውስጥ ከጉበት ቫይረስ ጋር በተያዘ እንዲሁም ደግሞ ከኩላሊት ጠጠር ወይም የሀሞት ጠጠር እንዲሁም ደግሞ ፊኛ አካባቢ ላይ ፕሮስቴት ፕሮብለም ወይም ይሄ ፕሮስታታይቲስ የሚባል ፕሮብለም ላጋጠማችሁ ማለት ነው፣ ሽንትን መቆጣጠር ለማትችሉ በእነዚህ ችግሮች ለምትሰቃዩ እህት ወንድሞቻችን ወደ ኢትዮ የመን የባህል ሕክምና ማዕከል በመምጣት ዘላቂ የሆነ መፍትሄ የምታገኙበት ማዕከል ነው። አድራሻችንም አዲስ አበባ አለም ባንክ ሜዳ መስጂድ አጠገብ ነው የምንገኘው። ስልክ ቁጥራችን 0911365993 እንዲሁም 0982177786 ወይም 87 ላይ ታገኙናላችሁ። በቃ አሁን ተረጋግተህ እደውልላት። ይኸውልህ ጀማል ተረጋጋ፣ ምንም እንዳትደናገጠ አሁን ተረጋግተህ ደውልላት። በኋላ ደግሞ ዘባርቀህ ሌላ ጉድ ውስጥ እንዳትገባ። ቆይ ግን እሺ፣ ደውዬ ምንድን ነው የምላት? መኑር ነገሮች እንዴ፣ ተገናኝተን ነበረ በላት። እንደዛ ይሻላል። ምን አይነቱ ነው ጭራሽ! ይሻላል ይለኛል። ይሄንን እኮ ነው የምለው፣ ተደናብረህ እንዲህ ችግር ውስጥ የምትከተኝ። ቢጨንቀኝ እኮ ነው። ደውለህ ዝም ብለህ አውራት፣ እንዴት ነሽ ስለውሏ ምናምን ዝም ብለህ ጠይቃት። በቃ ከዛ እሷ የምትልህን ሰምተህ እንዳወቀችና እንዳላወቀች እናጣራለን። ሄሎ ሰላም አለይኩም። ወአለይኩም ሰላም ጀማል፣ እንዴት ነህ? ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ አልሐምዱሊላ። ሁሉ ሰላም፣ ምን አዲስ አለ? ምንም የለም፣ እንደተለመደው ነው። እርግጠኛ ነሽ? ምንም አዲስ ነገር የለም? ምንም የለም። ምን ነው ምንም? እንዴት ነው የሄዳችሁበት? ተሳካ? አው ምንም አይልም፣ ተሳክቷል። እና መች ለመምጣት አሰባችሁ ገና ስንም ስንኖ ስንወስን ግን አሳውቅሻለሁ። እና ምን አዲስ ነገር አለ? ምንድነው? አስር ጊዜ ምን አዲስ ምን አዲስ የምትለው ምንድነው? የተፈጠረ ነገር አለ? አሬ የለም፣ ምንም የለም። አይ ብቻሽን ጥይ ስለመጣው ጨንቆኝ እኮ ነው። አታስብ፣ ደህና ነኝ። ባይሆን እድሜህ ረጅም ነው፣ ቅርብ ሰዓት እያነሳንህ ነበር። ከማን ጋር? ከመኑር ጋር ነው። አንዴ፣ እንዴት ማለት ማለቴ? ለምን ታነሱኛላችሁ? በምን ምክንያት? ያው መኑርን ታውቀው የለም መንገድ ላይ ጀማልን የሚመስል ሰው አየሁ ብሎ አንዴ ጀማል ነው አይደለም? ስለው ጀማል ነው ሲለኝ፣ በቃ በዛ ስንጨቃጨቅ ነው ያረፈድ። ነው እንዴ እኔን የሚመስል ሰው ቢሆን ነው እንግዲህ። ሄዶ በግድ ጀማል ነህ የሚለው አለ ብለሽ ነው? እኔን የሚመስል ሰው። ለነገሩ ልክ ነሽ። ዓለም ላይ እኮ እናንተ የሚመስል ሰው ሰባት አይነት ሰው አለ በሚል ቲቪ ላይ ተመልክቼ ነበር። ምናልባት ከዛ ውስጥ አንዱን አይቶ ይሆናል። ቢሆን ነው የእሱ አልበቃ ብሎት ጀማልን አየሁት ብሎ እኔ ጋ ደውሎ ሲነዘንዘኝ ነበር። ወይ ክፍለ ሀገር መሄድን ሲሰማ ናፍቄው እንዳይሆን ኧረ እባክህ። አዎ ይሆናላ። በቃ ለማንኛውም ቶሎ እንደመጣሁኝ አብረን ሄደን እንዘይረዋለን። ኢንሻላህ። በቃ ለማንኛውም ከመምጣታችሁ በፊት ቀደም ብለህ አሳውቀኝ። እሺ፣ እሺ፣ አሳውቅሻለሁ። እሺ፣ በቃ ማታ እደውልልሃለሁ። አውቄው ነበር ሸይጣን። የሆነ ሰው ምንድን ነው እንዳየኝ ደውሎ ነግሯት ነበረ እና ደውሎ ቢነግራትም አላመነችውም። ያው አመሉን ስለምታውቅ ነው መሰለኝ ዝም ብለዋለች። አልሀምዱሊላህ ነግሬ ነበር እኮ እሱን ሳታዩ ልታምነው እንደማትችል ። ግን ቢሆንም ወደ እሷ ቤት እስክትሄድ ድረስ ከዚህ ንቅንቅ ማለት የለም በቃ፣ ሌላ ጣጣ ውስጥ ደግሞ ድጋሚ እንዳንገባ። እሺ። ቆይ ግን ስራስ እንዴ? ያንን ስራ ነው፣ አርፈህ ተቀመጥ እባክህ። እሷ ጋር ከሄድክ በኋላ ስራውን ማፈላለግ ትችላለህ። እንዴ አልነገርኩሽም እንዴ? ምኑን? ኡፍ፣ ለካ በዚህ ድንጋጤ ውስጥ ሆኜ እርግፍ አድርጌ ረስቼዋለሁ። ለስራ ጉዳይ ብዬሽ ሰው ላገኛ ነበር የወጣሁት። አዎ እና እና የስራ ጉዳይ እኮ ተሳካ። ሰውየው እኮ ከነገ ጀምሮ ስራውን እንድጀምር ነገረኝ የምርህን ነው? አዎ ደስ ሲል! እና ይህን የመሰለ ዜና አሁን ነው የምትነግረኝ? ምን ላድርግ፣ ያ የእርጎ ዝንብ በደስታ መሀል ጥልቅ ብሎ አስረስቶ ነዋ። ስለዚህ በቃ ከነገ ጀምሮ ወደ ሥራ ማለት ነው። ደስ ሲል! ሁሉም ነገር ቦታ ቦታውን እየያዘ ነው። አዎ አሁን ወደ መጨረሻው ጊዜ ሳንቀርብ አይቀርም። ከዚህ በኋላ ምንም የሚያስጨንቅ ነገር የለም። እንደ አፌ ያደርግልን አሜን። ሁሉንም ነገር በአንድ ቦታ ኢትዮሳዳት ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር አድራሻችን ቁጥር አንድ አዲስ አበባ ቤተል ቢጫ ፎቅ አጠገብ ቁጥር 2 ማርካቶ ማርሴ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230 ቁጥር 3 ፎሪኖክ ማዲያው ፊት ለፊት እንዲሁም በክፍለ አገር ለምትገኙ በድሬዷ አሶሳ፣ ቡታጀራ ሽሬና ሰመራ ቅርንጫፎችን ከፍተን ምርቶቻችንን ቅርብ አድርገናል ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር ምንድን ነው ጃኬት ነው እንዴ ቆይ በዚህ ፀሐይ ይህንን ጃኬት አድርጌ የሰራተኛ ሰው ሌባ ኮ ነው የምመስላቸው እዛ ስትደርስ ታወልቀዋለሽ ቢያንስ በዚህ ኮፍያ ባለው ነገር ተሸፋፍነ ብትሄድ ይሻላል ደግሞ እንደ ትላንቷ አንድ ሰው አይቶ ሌላ ጣጣ ውስጥ እንዳንገባ እ ከቻልክ ደግሞ ማስክ ገዝታ አድርግ መንገድ ላይ። አሬ በቂ ነው በልሽ። ያደራ፣ በቃ ተጠንቀቅ። ኡፍ! ግድ ሆነብኝ እንጂ ከዚህ ቤት ባትወጣ ወጣ ደስ ይለኝ ነበር። አትጨነቂ፣ በቃ ተጠንቅቄ ሄዳለሁ። እሺ፣ በቃ ቻው። ከቻልክ በጊዜ ተመለስ። እሺ፣ በቃ ቻው። ሰላም። እሺ፣ ቻው። አሁን የት ሄደ ይባላል? እርግጠኛ ነኝ አይቼዋለሁ፣ እራሱ ነው። ይህን ጉድማ ላሚና ነግራታለሁ። ሄሎ። አቤት። ሄሎ፣ ጓደኛ፣ የት ነው ያለሽው? እንዴ ሰላምታ ይቀድም። ምን ሰላም አለ አሁን። የት ነው ያለሽው? ስራ ቦታ ነኝ። ምን ነው ጉድሽን አልሰማሽ እንዴ? ምን ሆነሻል? ምንድነው አትናገሪም እንዴ? አሁን አሁን በአይኔ በብረቱ ጀማልን አላየው መሰለሽ። ምን ወይኔ አሚና ጉድ ሆነሻል። በእኛ ምን ያረጋል? እርግጠኛ ነሽ ጀማልን አይተሽዋል? መቼም እኔን እንደ መኑር አላምንሽም እየዋሸሽ ነው ልትኝ ባልሆነ። ባይኔ በብረቱ እኮ ነው ያየሁት። ወይኔ አሚና። ቆይ ለምን ይዋሻኛል በዚህ ልክ? ለምን በምን ምክንያት? እሱን አጣርተሽ የምትደርሽበት ነው የሚሆነው። አሁን ግን ተረጋግተሽ ምን ማድረግ እንዳለብሽ ነው ማሰብ ያለብሽ። እንዴ ይሄንን ጉድ ነግረሽኝ እንዴት ነው ተረጋግቼ ላስብ የምችለው? እሺ አሁን የት ነው ያለው? የት ነው ያለሽው? አንቺ ራስሽ የት ነው? እንሂድ ወዴት ነው የምንሄደው? ጀማል ጋ እያልሽኝ ቦታ ነው እንዴ? አሁን እኮ እኔ ሕንጻ ውስጥ ከሆነ ሰውዬ ጋር ሲገባ አይቼው ተከትየው፣ ብፈልጋቸው ፈልጋቸው አጣሁት። እኔ የምናገኛቸው አይመስለኝም። አይመስለኛ ምንም ብትኝ አልሰማሽም። ቆይ እንደውም ከመሄድ ደውልለታለሁ። ማን ጋር ነው የምትደውይው? ቆይ ጀማል ጋር ነው። እንደሱማ አይሆንም። ቆይ ተረጋጊ፣ ደውለሽ ምን ልትይው ነው? እሱን እኔ ነኝ የማውቀው። የባሰ እንዲጠራጠር ነው የምታረጊው። ደውዬ ያለበት ድረስ እንደመሄድ እነግረዋለሁ። የዛን ጊዜ ወይ እናንተ ወይ እሱ እውነተኛ መሆናችሁን አረጋግጣለሁ። ምን አገባኝ እኔ። ሆ ሄሎ፣ ጀማል ሄሎ። አቤት ምን ነው፣ ሰላም አይደለሽም እንዴ? እሱን ተወው። የት ነው ያለኸው? እንዴ የት ነህ? ማለት ምን ነው፣ ችግር አለ? እሱ ተውና፣ የት ነው ያለው? አሁን ያለህበት ድረስ መምጣት ፈልጋለሁ። ንገረኝ፣ የት ነው ያለው? እንዴ ምን ሆነሻላ? ሚና፣ የተፈጠረ ነገር አለ? የት ነው? ንገረኝ። የሁለት ሚስት ተከታታይ ሲትኮም ድራማ ስፖንሰሮች ኢትዮ ሳዳት አረቢያን መጅሊስ፣ ኢትዮ የመኒ ሄርባል ሜዲስን ናቸው። አረቢያን መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶችን ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ በአልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮሳዳት አረቢያን መጅሊስ